አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ድ ቻናል የቤተሰቦች እንዴት ናችሁ? የሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ፣ ዛሬ ደግሞ ወግዲ ከተማ የሚሄድ ቆንጆ እና ጥርት ያለ የቤት እቃ የተንዛዛ ያልሆነ ነው እማሳያችሁ። መፈረሻም አላት እዚጋ እንደምታዩት የቤት እቃዋም ምጥር ምጥን ያለ ኳሊቲ ኳሊቲ እቃዎች ጎላ አላት ማለት ነው። 126645 ብር ነው የፈጀብኝ ይሄንን ሳሟላ ማለት ነው። እያንዳንዱን እቃ ዋጋውን ነግራችኋለሁ። በቃ ኮተት ያልበዛበት እቃ አጥር ምጥን ያለ እቃ ነው ማለት ነው። እቃው ወይ በዚህ ጋር ኳሊቲ ሲኒ አንድ ደርዘን አላት። 3400 ብር ነው ደርዘኑ ነው የገዛሁት። ከዛ ሀባይ ይሄ አንድ ደርዘን ነው የጅማ ረከቦት አንድ ሺ 8መቶ ብር ጥርት ያለ ቆንጆ የጅማ ረከቦት እስከነ ላስቲክ ሆኖ ነው እዚህ ጋር እንደምታዩት ፓክድ እንደሆነ ይሄድላት ብዬ ነው። እዚህ ጋር የሲኒውን ማች የሚያደርገውን ሀገረኛ ሲኒ አንድ ደርዘን ብላኛለች አምስት መቶ ብር። እንደዚህ ሆኖ ረከቦቷ ይሄንን ይመስላል። ከዛ ሀባይቢ እዚህ ጋር ብዙ አይነት እቃዎች አሉ ኳሊቲ የማይካ ማን ነው አክለሪክ ጆክ። ማይካ እና አክለሪክ ይለያያል። ማይካ ተሰባሪ ነው፣ አክለሪክ ደግሞ አይሰበርም፣ ጠንካራ ነው። ዋጋውም ሺህ ማነው ሁለት ሺህ ስድስት መቶ ብር ነው ይሄ ማለት ነው። ይሄ ጆኩ ነው። ስድስት ኩባያዎች አሉት ማለት ነው። አይ ብዙ ልጆች በውስጥ መስመር አክለሪክ ስለም ማነው ማይካ ስለምትሉን፣ ማይካ እና አክለሪኩ ይለያያል። ማይካው ይሰበራል፣ ይሄኛው ተሰባሪ አይደለም። ልዩነት አለው ለማለት ያክል ነው። ከዛ ይሄ ማይካ ነው፣ ቲማቲም ጆክ ይባላል፣ 460 ብር። ከዛ ሀባይብ እዚህ ጋር የውሃ ብርጭቆ አምስት ማዕዘን አንድ ደርዘን አንድ ሺ 200 ብር። የሻይ ብርጭቆ ሁለት ሁለት አይነት አንድ ደርዘን ነው፣ ከዚህ ግማሽ ከዚህ ግማሽ 950 ብር ማለት ነው፣ አንዱ ደርዘን። ከዛ ሀባይብ እዚህ ጋር እናት መፍጫ 1600 ብር። የውሃ ማሞቂያ። ሱታይ ቆንጆ እቃ ነው። ሁለት ሺህ ብር ከለሩም፣ እዚህ ጋር እንደምታዩት ራሱ ነው ከለር ነው ቆንጆ እቃ ነው እንደምታዩት። ማሻአላ ከዚህ ጋር ነው መክፈቻው ማለት ነው እንደዚህ። ውስጡም በጣም የሚያምር እቃ ነው እቃነቱ ማለት ነው። አያችሁት፣ ይሄንን ሁለት ሺህ ብር ነው የገዛሁላት። እዚህ ጋር አንድ ሊትርና ሁለት ሊትር በራድ ሰባት መቶና ስድስት መቶ ብር አንድ 1300 ብር ሁለቱ ማለት ነው። እዚ ጋ ደግሞ ማዕደን 10 ሊትር ሊትሩ፣ እዚጋ የተጻፈ ነው፣ 10 ሊትር 2900 ብር በኳሊቲው ማለት ነው። በጣም ቆንጆ እቃ ነው። ያኛው ማዕደን በጣም ተወዷል፣ 5500 ብር ሆኗል። ሙሉ ሴሪ ማለት ነው። ይሄ 10 ሊትር መያዝ ይችላል። በጣም ቆንጆ እቃ ነው። ከዛ ሀባይ በዚህ ጋ ሁለት ፌርሙሶች አሏት 1300 1300 2600 ብር የሚያማምሩ ፔርሙሶች ናቸው። አንዷ ጥቁርና አንዷ ግሪን ነገር ማለት ነው። በጣም የሚያማምሩ 2600 ብር ስድስት ባለ ሁለት ዶሮ የሚባለው ግን አንድ ዶሮ ነው የሚሰራው። ይሄኛው ነው። ዘን አርጎ ሁለት ዶሮ ማን ነው? አንድ ዶሮ ራሱ ከፍ ያለ ዶሮ ለቤተሰብ የሚሰራው ይሄኛው ነው። ይሄንን 2100 ብር 3 ዶሮ ነው ስሙ ነው። እንግዲህ ስሙ ይሄ 3 ዶሮ ነው። ይሄ ሁለት ዶሮ ነው ስሙ። ይሄኛው 1900 ብር፣ ሁለት ሴኔጋል ብር ድስት አዛኛለች፣ እንደዚህ አርጌ ገዝች ይላካለው ማለት ነው። እዚ ጋር ሁለት የምግብ ሱፍራ አንዳንድ ሜትር ነው የገዛሁት። ይሄኛው ሲሊቨር በወርቃማ ከለር ነው እንደምታዩት። ይሄ ሲሊቨር በወርቃማ 250 ብር። እዚ ጋር ደግሞ ሲሊቨር በቡኒ ከለር ቡኒ ማለት ነው። ሎሚ ከለር ሎሚ በስሊበር ነበር ያለችኝ፣ የለም አሁን ደግሞ ጠፍቷል። የሆነ ጊዜ ይመጣል፣ የሆነ ጊዜ ይጠፋል። እና ከዛ እዚ ጋር እንደምታዩት ማጀስቲክ ብረድስት ገዝቼላታል። ሎሚ ከሁለት እስከ ስድስት ከአንድ እስከ አምስት ያለው አስራ ሁለት ሺህ ብር ሲሆን ይሄኛው ደግሞ አስራ ሶስት ሺህ ብር ነው። ለአንድ ሺህ ብር ጨምረሽ ይገዛልሽ ምናምን ብያት፣ እዚጋ እንደምታዩት ከሁለት እስከ ስድስት አስራ ሶስት ሺህ ብር ነው የተገዛላት ማለት ነው። ይሄ ከሁለ ቁጥር ይጀምራል ሁለት ሶስት አራት አምስት ስድስት ማለት ነው። ቆንጆ ብረት ድስት ነው። ሰውም አይሸውዳችሁም። ይሄ አብሮት እዚህ ጋር የተጻፈ ነገር ስለሆነ ማለት ነው ውፍረቱ ምናምን ሀቂቀተን ኢታል ባላ አምስቱን ይሄ ያመዝነዋል ማለት ይቻላል። ይካበዳል፣ ይሄ በጣም ወፍራም ነው። ኢታል ባላ አምስቱን ስላቸው አንዱ ፍሬ ማለት ነው። ይሄ ይሄ አንድ ፍሬ ኢታሉን አምስቱን ፍሬ ያመዝነዋል። ዋጋውም ደግሞ አስራ ሶስት ሺ ብር ነው። ኢታል ባለ አምስት 3100 ብር ነው አሁን ላይ ማለት ነው። ከዛ እንግዲህ እዚህ ጋር ትላልቅ ብረት ድስቶች አሉ። እንደምታዩት 58 ቁጥር እና 46 ቁጥር ሁሉም በወፍራሙ ማለት ነው። ይሄኛው ባለ አራት ጆሮ ሲሆን፣ ይሄ ሁለት ጆሮ ነው ያለው። ይሄንን 13500 ብር ነው የገዛሁት፣ ወፍራሙን ማለት ነው። ከዛ ጭልፋ አንድ ሺ ብር ገዝቼላታለሁ ለዚሁ እዚህ ጋር እንደምታዩት ከዛ ሀባይ። ይሄኛው ደግሞ ሱብሃንአላህ በጣም በጣም የጨመረው አመት ባልሞላ ጊዜ ውስጥ እጥፍ ማለት ነው። ይሄን ብረድስት ይሆኑ ለብዙ ልጆች አስራ ሰባት ሺህ ብር ገዝቸ አለው ከሆነ ጊዜ በኋላም ሀያ አምስት ሺህ ብር ገዝቸው ነበረ። ግን አሁን ሰላሳ ሺህ ብር ይህንንም በስንት ጉድ እንደገዛሁት እና እንዳገኘሁት እኔ ነኝ የማውቀው። ሰላሳ ስምንት ሺህ ብር ይላሉ ኮምቦቻ ማለት ነው። እና አባይቢ ትልቅ ብረት ድስት ነው እንደምታዩት። እስኪ ይሄንን ካርቶን እንግዲህ ይሄ ከፍ ያለ ነው እዩት፣ አስገብቼ ላሳያችሁ ውስጥ ማለት ነው። እና ይህንን ብረት ድስት 30 ሺ ብር ሁለት በግር ይሰራ ነው። ቁጥሩም እዚህ ጋር እንደምታዩት ነው፣ 58 ቁጥር ማለት ነው። ይህንን ገዝችላታለሁ 30 ሺ ብር ለሁለቱም። ደግሞ ክዳን ሚያዣውን 2200 ብር ከፍዬ ነው ያሰራሁት። እዚህ ጋር ደግሞ ሶስት አንድ ሺ ሰባት መቶ ብር በአንደኛው ማለት ነው። ከዛ ብረ ምጣድ ትንሿን አምስት መቶ ብር። እዚ ጋር ደግሞ ለአሻሮ ለሹሮ ምናምን ነገር መቆላልያ አንድ ሺ አራት መቶ ብር እና የፌሮ ምድጃ አንድ ሺ አምስት መቶ ብር። የቁርጥ ማቅረቢያ ትልቁ አራት መቶ ሀምሳ ብር፣ ትንሿ ሶስት መቶ ሀምሳ ብር፣ ስምንት መቶ ብር። ትሪ ሶስት ፒስ ነው። ትሪ አንድ ሺ ሀምሳ ብር ሶስቱ ማለት ነው። ከዛ ሶስት ፒስ መክተፊያ 750 ብር። እዚህ ጋር የቁርጥ ሰሃን አንድ ደርዘን 1440 ብር፣ አንዱ 120 ብር ማለት ነው። ከዛ የሾርባ ሰሃን 840 ብር አንድ ደርዘን፣ አንዷ ፍሬ 70 ብር ናት ማለት ነው። ሰርቪስ የማይካ ሰርቪስ 700 ብር፣ ሶስት ፒስ። ወጥ ሰሃን 773። በጣም ነው የወጥ ተወደደው እስከ ዛሬ 3500 ብር ብዙ ጊዜ ገዝቸዋለሁ። ብዙ ጊዜ አሁን 4000 ብርን ገብቶ ነበረ። አሁን ደግሞ 4200 ብር አምስቱ ሴሪ ማለት ነው። 4200 ብር ሆኗል። ረና ቱርኪ ነው ባንደኛው ማለት ነው። እዚህ ጋር እንደምታዩት በፎቶ ላይ ያለችው አንዴ ገዛሁላት ማለት ነው። 4200 ብር ቢ እዚህ ጋር የፓስታ ማጥለያ 26 ቁጥር 650 ብር እና ሀገረኛ ቢላዋ ሶስት ፍሬ ግዢ ብላኛለች። ቆንጆ ቢላዋ ነው። ቆንጆ ቢላዋ ነው። ለሽንኩርት ስጋ መከታተፊያ፣ ለማረጃ አይሆንም። የኔ አነሳነስ መካከለኛ ነገሮች ናቸው። ለማረጃ ረዘም ማለት አለበት ማለት ነው። እና ሀባይቢ እነዚህን ሶስቱን 600 ብር ገዝቼላታለሁ። እዚህ ጋ ደግሞ የወጥ ጭርፋ ሁለት ነው፣ 400 ብር። የሳምቡሳ መጠባበሻ ጭርፋ 200 ብር መከትከቻ 1300 ብር። የሻይ ማንኪያ 100 ብር ደርዘኑ። የሾርባ ማንኪያ 300 ብር ደርዘኑ። ሹካ 300 ብር ደርዘኑ ማለት ነው። ከዛ እዚ ጋር ደግሞ ባሊዎች አሉ፣ 22 ሊትር 2 እና 8 ሊትር ሁለት 8 ሊትሩ 140 140 280 ብር። ለሽሮና በርበሬ መቀነሻ ይሄ ደግሞ 195 195 390 ብር ሁለቱ ማለት ነው። ከዛ እዚህ ጋር መፈቅፈቂያ 180 ብር። የእጅ ማስታጠቢያ የሳሙና ያለው 130 ብር። የሽንኩርት ሸልፍ 600 ብር። ሁለት መዘፍዘፊያዎች አሉ እዚህ ጋር አንዱ በቀይ አንድኛው በሰማያዊ እዚህ ጋር እንደምታዩት 1300 ብር 650 650 እዚህ ጋር ለዳቦ ማብኪያ ባለክዳኑ 300 ብር የልብስ ባስኬት 400 ብር፣ የዕቃ ማንጠፍጠፊያ 180 ብር እና 90 ሊትር ሮቶ መያዣ ያላት ማለት ነው። ለማንሳት የሚመቸው እንደዚህ አይነት ሲኖረው ነው። ብዙ ጊዜ ደግሞ አይገኝም፣ ያስቸግራል። እንደዚህ ይጠፋሉ እነዚህ ማለት ነው። ዋጋዋ 850 ብር የዚች 90 ሊትሯ ማለት ነው። እዚህ ጋር ደግሞ 350 ሊትር ሮቶ 2900 ብር እቃዎቿ እንደዚህ ሁነው ከዛ መፈረሻላት እሱ ላሳያችሁ። ከዛ ሀዋይ እንደዚህ አማረ ውብ የሆነ መፈረሻ ማሻአላ የሆነ በጣም ነው የሚያምረው። ሀቂቃት ሁልጊዜ ሲመጡ አንዳንድ ነገሮች ልቤ ላይ የሚያርፉ ነገሮች አሉና፣ በጣም የወደድኳት የፍራሽ እና የትራስ ልብስ ብሉ ብላክ ማለት ነው። እንደዚህ እንደምታዩት ማሻአላ እንትኖ በጣም ነው የምታምረው ዲዛይን። ጨርቁ እኮ ያው ነው ግን ዲዛይኗ በጣም ነው የምታምረው። ዘጠኝ የትራስ ልብስና ሶስት የፍራሽ ልብስ ነው ያሰራሁት። የአንድ ፍራሽ ልብስ ዋጋ አንድ ሺ አምስት መቶ አስራ አምስት ብር ሲሆን የአንድ የትራስ ልብስ ዋጋ ደግሞ አራት መቶ ሀምሳ ብር ነው። እና ሀባይቢ ሶስት የፍራሽ ልብስ አራት ሺ አምስት መቶ አርባ አምስት ብር እና ዘጠኝ የትራስ ልብስ አራት ሺ ሀምሳ ብር ነው የፈጀው። በጣም ከመነግራችሁ በላይ ያምራል። እናንተም ደግሞ እዩትና ሀሳባችሁን ስጡኝ። በነገራችን ላይ እኔ ፊልተር ምናምን አላደርግበትም። ለምን እቃው ራሱኑ እንዳሳያችሁ ስትመጡ ሌላ በፊልተር ሌላ እንዳይሆንባችሁ ማለት ነው። እና ይህንን ይመስላል። ምንጣፍ ሁለት በአራት ነው የገዛሁት። ያው እዚህ ጋ ተርፏል፣ እስከዚህ ተርፏል። እንደምታዩት ከፍራሹ ውጭም አለው ማለት ነው እና ይሄንን ምንጣፍ 6800 ብር ነው የገዛሁት። 24 ብሉ ብላክ እና ሀባይቢ እንደዚህ ውብ መፈረሻ ነው የተፈረሽላት። እንግዲህ ኢንሻአላህ መዕታ በጤና በአፍያም የምትጠቀምበት ያደርጋት። ዋናው ነገር መግዛታችሁ ብቻ ሳይሆን አላህ ሱብሃነሁ ወተአላ በጤና አምጥቷችሁ በፍቅር የምትኖሩበት ያደርጋችሁ ማለት ነው። አብዛኛው እህቶቼ እቃቸውን ከአረብ ሀገር ልከው ሳይጠቀሙበት የሚሞቱበት አጋጣሚ አለ። በእኔ በቤተሰብም ስላየሁት ማለት ነው። በጓደኛም በቤተሰብም ስላየሁት ነው። እንደገና ደግሞ እቃው ተገዝቶ ባሎቻቸው ሸጠው ብዙ ነገር ብዙ ታሪክን የማውቀዋልኝ ማለት ነው እና እንደሱ አይነት ነገር ሳይገጥማችሁ በፍቅር በጤና የምትጠቀሙበት መታችሁ የልጅ ልጅ የምታዩበት ልጆቻችሁን የምትዱሩበት ያርጋችሁ እቃውም ማለት ነው እንደዚህ ጋር ማለታችሁ ነው ዴ ነው። ዱአ ማረግላችሁ ከአንዲት ስደተኛ ስበተኛ እህታችሁ ዱአ ነው ማረግላችሁ ማለት ነው። ሀባይብ እና ይህንን ይመስላል። ጉፋን ደግሞ ዘጋብቶኛል እንዴ ዱአ አድርጉልኝ እላችኋለሁ። ሀባይብ ይህንን ይመስላል። ከወደዳችሁት ላይክ ሼር ማረጋችሁን አትርሱ እላችኋለሁኝ። ሁል ጊዜ የምነግራችሁ ነገር ቢኖር ትራንስፖርት፣ አሁን ይሄ ወግድ የምልከው ነገ ሰኞ ነው። እኔ ዛሬ ቪዲዮ ሰራሁኝ። ትራንስፖርቱን ዋጋውን ለምን አትናገሩም ለምትሉት፣ ዋጋውን አላውቀውም። ሲጫን ብቻ ነው የማውቀው። ስለዚህ ዋጋ ስንት ነው ብትሉኝ፣ እኔ አሁን ይህን ያህል ተጫነ ለማለት ነገ ነው የማውቀው ማለት ነው። ስለዚህ ለዛ ነው ዋጋ ለምን አትናገሩም ችግራችሁ፣ ዋጋ አትናገሩም ትራንስፖርት የምትሉ ልጆች አላችሁ። እኔ እቃውን ስገዛ እቃ የገዛሁበትን ዋጋ እናገራለሁ። ለምን ስለማውቀው። ሂሳብ አውጤቶች ላኪልኝ ራሱ ስትሉኝ ቀድማችሁ አልክም። ለምን ዋጋውን እኔ ስለማላውቀው፣ ዛሬ የተገዛው ለነገ ለነገ ደግሞ ከነገ ወዲያ ይጨምራል፣ ይቀንሳል። ስለዚህ መጀመሪያ ሂሳብ ማውጣት አይቻልም። እቃ አቅርበው የሚሸጡ ሰዎች ቢሆኑ ዋጋውን ለዛሬ የሚነግሯቸው ችግር የለውም። እና ባይቢ ይህንን ይመስላል ላችኋለሁን።